ቲክቶክ ላይ የኛ አንበሳ የኛ ጀግና ባለጌ እ እኔ እግዚአብሔርን ምሎ ግን አንተ ምን አይነት ቤተሰብ ይሄ ይሄ ወራዳ ልክስክስ፣ እንግዲህ ዛሬ ፍቅር ይዞኛል ብሎ ቲክቶክ ላይ እንግዲህ አፉን እየከፈተ ነበረ። እንግዲህ አይታችኋል ሁላችሁም። እኔ በጣም ይገርመኛል። የሚያደርገውን ነገር ጠፍቶታል ይሄ ልጅ። ይሄ ሁላችሁ ቤተሰብ ያን ሰዓት ካደረገ ጀምሮ አብርሃም ልክ አይደለም። ቤተሰብ እኔ አላምንም አላችሁኝ። አብርሃም ልክ አይደለም። አብርሃም በራሱ በጭንቅላቱ እያሰበ አይደለም ያለው። በአሁኑ ሰዓት አብርሃም ያለበት ሁኔታ ልክ አይደለም። ፈዟል። በልጅቷ በልጅቷ ፈዟል። እኔ ነፍሰ ጡር ሚስቱን ጥሎ ከሌላ ሴት ጋር መልከስከስ ማለት በጣም ያሳዝናል፣ ልብ ይሰብራል። እንግዲህ ሩታ ያለችበት ሁኔታ ትንሽ አሁን እየደከማት ነው እየመጣን ያለው ያው መውለጇም ቀርቧል። እመቤቴ በሰላም ትገላግላት። እኔ እግዚአብሔርን እኔ እንጃ። እኔ ሩታ በአሁን ሰዓት ጨጓሯ ምን ያህል እንደሚያረግ ጨጓሯ ምን ያህል እንደሚቃጠል እሷ እዛ ወለድኩ አልወለድኩ እያለች ጭንቀት ላይ ነች። እሱ እዚህ እሽኮሎሌ ፍቅር ይዞኛል ካንቺ የሚል ሙዚቃ አለ። ሙዚቃ እየዘፈነ መጥቷል። እንግዲህ ቲክቶክ ላይ የኛ አንበሳ የኛ ጀግና ባለጌ። እኔ እግዚአብሔርን ነው ምሎ፣ ግን አንተ ምን አይነት ጭንቅላት እንዳለ ብቻ አላቅም። አንቺ ግን ሴት ሆነች ሴት ላይ እንደዚህ የምታደርጊ ግን ምን አይነት ስሜት ቢሰማች ነው? መኪና ላይ ቂጧን ዘርጥጣ አይታችኋታል? መኪና ላይ ቂጧን ዘርጥጣ የሆነ ቀይ ነገር ቱታ ለብሳ ዝርጥጥ አድርጋ ቂጧን አታፍርም። ደግሞ እንደውኒ ማርያምን እንዴት እንደጠለዋት እንዴት እንደጠለዋት እንዴት እንደምዘገንነኝ እመቤቴን ነው የምላችሁ። በቃ ዝግንን ነው የምታረገኝ እቺ ሄርሜላ የምትባል ሴትዮ ትዘገንነኛለች። በቃ በጣም ነው የምዘገኝ፣ በጣም ነው የምታስጠይኝ። እግዚአብሔርን ነው የምልሽ አንቺ ማለት የሴት የሴት እንትን የሌለሽ ባለጌ ስድነሽ። እውነት እኔ ከአንቺ ይሄን አልጠብቅም። ከአንድ ሴት ልጅ ይሄ አይጠበቅም። የሚያስጠላ ነገር ነው እየሰራሽ ያለሽው። እግዚአብሔር ይቅር ማይልሽ ነገር ነው። ማርያም እንስሐ ግቢ ንስሐ ብገቢ ይሻልሻል። የሰው ባልጋ አብረሽ እሽኮሎ ላ የምትይው ነገር እኔ በጣም ያሳፍራል። እግዚአብሔርን ነው ምላችሁ። እኔ እኮ የሚገርመኝ ነገር የሄርሜላ አያት አሉ የሄርሜላ ቤተሰቦች አሉ። የሄርሜላ አያት ራሱ እንዴት ተቀበሉ? እንዴት ባለትዳር የሆነ ወንድ ያቃሉ የሄርሜላ ቤተሰቦች ሁሉም የሚያቃሉ። እንዴት ዝም አሏት? ሄርሜላን እንዴት ዝም አሏት? አጎቷ ትላንትና ተናግሯል፣ ግን እኔ እንጃ በቃ በጣም ያሳዝናል። አያትየው ቤተሰቦቿ እንዴት አግብቶ ገና ያልፈገና እንግዲህ ፈቷን ባይፈታም ቢፈታም፣ እርጉዝ ሴት ያለችው ሴት አይናቸው እያየ ነገ በእነሱ የሚደርስ ነገር እያዩ እንደዚህ አይነት ነገር ስታደረግ ቤተሰቦቿ ራሱ ዝም ማለታቸው በጣም ነው የሚያሳዝኑት። እኔ በአያታቸው አልፈርድም፣ ትልቅ ሴት ናቸው። በትልቅ ሴት እንግዲህ አልፈርድም። እኔ ግን አሉ ሌሎች ወንድሞቿ ምናምን እንደዚህ ስትሆን ዝም የሚሏት ራሱ በጣም አሳፋሪዎች ማለት ነው። እግዚአብሔርን ነው የምላችሁ፣ ለሩታ ይሄ አይገባትም፣ ለሩታ ይሄ አይገባትም። ጓደኛ መስላ አስመሳይ አስመሳይ ሴት ነች። በጣም ነው የደበርሽኝ። ዛሬ ደግሞ ቱታ ለብሽ ምናምን በጣም ነበር የምደብር። እግዚአብሔርን ነው ምልሽ፣ በጣም ትደብር ያለሽ። ምንም አያምርም፣ በቃ በሰው ባል አያምርም። እግዚአብሔርን ነው ምላችሁ፣ የሰው ነገር አያሳምራችሁም። በቃ አንቺ ያደረግሽው ነገር ዛሬ በጣም እኔ እንጃ፣ እኔ አቃለው። አንቺ ነሽ በሰዓቱ ነው ልጁን የገዛሽው። ሰዓቱን ካደረግሽው በኋላ አብርሃም ከአንቺ ቂጥ አልጠፋም ያለው አንቺ በአደገኛው ነው ልጁ ላይ መተት ያሰራሽበት። እርግጠኛ ነኝ አብርሃም ወዶ አይደለም እንደዚህ። ፈዙ አልኩ። ልጁ እኮ በጉኑ አልኩ። ቤተሰብ ፈዞ እኮ በጉኑ አልኩ። ምንም የቆ ጉዳይ የለም እኮ። እግዚአብሔርን ነው ምላችሁ። በቃ በግ እንደ በግ እኮ ነው የሚሄድላት። እንደ በግ እኮ ነው የሚታዘዝላት። እንደ በግ እኮ ነው በቃ ባና እያለ የሚከተላት። እውነቴን ነው የምናገረው። በጣም አሳፋሪ ነህ እንዴ! እኔ እግዚአብሔርን ሰዓቱን ወስዶ የሚጥልለት ሰው ቢገኝ ጥሩ ነበረ በድብቅ እንደ ቤት ውስጥ ገብቶ የሱን ሰዓት ስርቅ አድርጎ መጣል የዛኒ መቶቱ በዛው ይጠፋል እውነቴን ነው የምናገረው ይሄ ልጅ ሰዓቱን አሁንም አሁንም ሰዓቱን ካላወለቀ ወይም ሰዓቱ ቤት ውስጥ ከተቀመጠ አብርሃም አሁንም ጭንቅላቱ ከዚች ልጅ አይወርድም ልጅቷ ደግሞ የፈላባት ይቅርበለኝ ንፍልት ያለባት እንዲት እንደሚያደርጋት እኮ እናንተ ረብ ኢየሱስም ከአንድ ሴት አንቺ ሴት አደለሽ እንዴ ሴት አደለሽ እንዴ እንዴት እንደዚህ አይነት ነገር ታደርጋለሽ ሴት ላይ? ማርያምን እና ምን እንዴት እንድታደርጊት ምን አስችሎሽ ነው እንደው እንደዚህ የምታደርጊው? ምን አይነት ስድ ባለጌ እንደሆናችሁ ብቻ እኔ አላቅም። እኔ እግዚአብሔርን ነው ምላችሁ። እኔ ለሩታ ተጨነቅኩ ነው፣ የሩታ በጣም እሷ ገና ማርያምን ገና ለመውለድ ገና በቃ ይሄን መች ነው መወልደው መች ነው እንደዚህ መሆኑ እያለች እሷ ታስባለች። አንተ እዚህ ጋር ከሌላ ሴት ጋር እሽከለሌ እሽከለሌ ትላለ። ባለጌ ስድ እኔ እንዳ እኔ ጋሽዬ ራሱ እንዴት ዝም እንዳሉ አላውቅም፣ እንዴት ዝም እንዳሉ ከራሱ አላውቅም። ከሌላ ሴት ጋር ስትንዘላዘል ቤተሰቦች ከራሱ ዝም ማለታቸው አቸው ጋሽዬ ምን አትሰማቸው። በአሁን ሰዓት አንተና እንደፈለግህ አድርገህ የምታስተዳድራቸው። ስለዚህ አንተ የፈቀድኩ ሆኖ ምን ይደረጋል። ያው አንተና አሁን ባለ ገንዘብ ነህ፣ ባለ ሀብት ነህ፣ ባለ መኪና ነህ። አንተ ማን ደፍሮ ይናገራል? ባሁን ሰዓት ማን ደፍሮ ይናገርሃል? አንተና ገዢው። ስለዚህ ማንም ደፍሮ ስለማይናገር ምን ይደረጋል። አንተ ማንም አሰማም በቃ ማንም የምሰማበት፣ ግን ነገ ተነገወዲያ ግን የምትቆጭበትን ነገር አትስራ አብርሃም። በጣም የሚደብር ነገር ነው። ዛሬ የሰራች በጣም በቃ፣ ታስጠሉኝ አላችሁ፣ አስጠላችሁኝ። በሩታ የተነሳ ጥልትን ያደረግኳችሁ እግዚአብሔር ነው የምለው። በቃ አላቅም እኔ እኔ እኔ እኔ ሄርሜላ እኔ እንጃ እንዴት እንደሚያደርግሽ እኮ። እግዚአብሔር ይቅርበለች ብቻ። ሴት ልጅነች እንደዚህ፣ በቃ ያሳፍራል ብቻ እኔ አላውቅም። ቤተሰቦቻችሁ እንዴት ዝም እንዳሏችሁ ራሱ በጣም ይገርመኛል። ለማንኛውም ቤተሰቤን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።